ጤና ይስጥልኝ፣ የተከበራችሁ ተመልካቾቻችን፣ የቢዝነስ ዘገባ ተጀምሯል። አብራችሁን ቆዩ። ልዩ ኢኮኖሚ ዞኖች ብዝሃ ኢንቨስትመንትን በማስፋፋትና ለአርሶ አደሩ ዘላቂ የገበያ ትስስር በመፍጠር ተጨባጭ ውጤት እያመጡ መሆኑን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ገለጸ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ምክትል ስራ አስፈጻሚ ዘመን ጁነዲ ለኢዜአ እንደገለጹት በኢኮኖሚ ዘርፉ በተደረገው ሪፎርም አስቻይ የኢንቨስትመንት አማራጭ እንዲፈጠር ተደርጓል ብለዋል። ልዩ ኢኮኖሚ ዞኖች ካሏቸው 177 ሼዶች አንድ መቶ ሀምሳዎቹ በሀገር ውስጥና በውጭ ባለሀብቶች መያዛቸውን ገልጸው እንደ ጅማ፣ ባህር ዳርና ሐዋሳ ያሉ ልዩ የኢኮኖሚ ዞኖች አዳዲስ ኢንቨስትመንትን እየሳቡ መሆናቸውንም ተናግረዋል። በዚህም የኢንዱስትሪ ፓርኮች ልማት ኮርፖሬሽን ባለፉት ዘጠኝ ወራት ሰማንያ አዳዲስ ኢንቨስትመንት ወደ ልዩ ኢኮኖሚ ዞኖች ማስገባት መቻሉን ገልጸው ይህም ከዕቅድ በላይ የተገኘ ውጤት ነው ብለዋል። በቴክስታይልና ጋርመንት ላይ ትኩረት ያደርግ የነበረውን አሰራር ወደ ብዝሃ ኢንቨስትመንት አማራጭ ማሸጋገርና ማስፋት መቻሉንም ተናግረዋል። በሁሉም ልዩ የኢኮኖሚ ዞኖች ከ85 ሺህ በላይ አርሶ አደሮችን ከኢንዱስትሪዎች ጋር ቀጥታ በማገናኘት ዘላቂ የገበያ ትስስር ተፈጥሯልም ብለዋል። የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር የሎጂስቲክስ አቅሙን በማሳደግ በኢንዱስትሪ ፓርኮች ለሚገኙ አምራቾች የተቀላጠፈ አገልግሎት ለመስጠት አዳዲስ አሰራሮች መጀመሩን ገልጿል። ተቋሙ የጀመራቸውን አዳዲስ አገልግሎት ለማስተዋወቅና ከኢንዱስትሪ ፓርኮች የሚነሱ ጥያቄዎችን ለማስተናገድ ያለመ የምክክር መድረክ አካሂዷል ተብሏል። የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ ተቋሙ ለከፍተኛ ምርት ላኪዎች አማራጮችን እያሰፋ መሆኑን ገልጸው የተናበበ የምርት አቅርቦት ሰንሰለት እውን ከማድረግ ባለፈ ቋሚ ቢሮዎችን በተመረጡ ኢንዱስትሪ ፓርኮች በመክፈት የሎጂስቲክ አገልግሎቱን ማሳለጥ የሚያስችሉ ስራዎችን እንደሚከናወኑ አስረድተዋል። በተቋሙ የግሎባል ሎጂስቲክ ዳይሬክተር ወይዘሮ ምንተስኖት ዮሐንስ ለፋና ዲጂታል ሚዲያ በኢንዱስትሪ ፓርኮች የሚገኙ አምራቾች በሚፈልጉት ጊዜ የሎጂስቲክስ አገልግሎት መስጠት የሚያስችል አቅም መፈጠሩን ገልጸዋል። ለቡና ጥራጥሬና የቅባት እህል ላኪዎች የጭነት መጠን ከ20 ወደ 25 ቶን ከፍ እንዲል በመደረጉ እስከ 25 ቶን ለሚደርሱ ጭነቶች ተጨማሪ ክፍያ እንደማይጠይቅ ነው ያስረዱት ነገር ግን ከ25 ቶን በላይ ለሚሆኑ ምርቶች ከሚጠይቁት የ20 ቶን ክፍያ በተጨማሪ በእያንዳንዱ ቶን እንዲከፈሉ ይደረጋል ብለዋል። በዝርዝር በምንመለከተው ጉዳይ ደግሞ ስንቀጥል ከ57 ቢሊዮን ብር ካፒታል ላስመዘገቡ ባለሀብቶች የኢንቨስትመንት ፈቃድ መስጠቱን የምዕራብ ጎጃም ዞን ኢንዱስትሪና ኢንቨስትመንት መምሪያ አስታወቀ። አዳዲስና ነባር ፕሮጀክቶችን በሙሉ አቅማቸው ወደ ስራ ለማስገባት ችግሮችን የመፍታትና ምቹ ሁኔታ የመፍጠር ስራ እየተሰራ መሆኑንም መምሪያው ገልጸዋል። አድኖ ማርቆስ ምዕራብ ጎጃም ዞን በግብርና በማድን ሀብት በሆቴል ቱሪዝምና ሌሎች ዘርፎች ከፍተኛ የመልማት ጸጋ ያለው ዞን ሲሆን በተለይ በኢንዱስትሪ ዘርፍ የተሰማሩ በርካታ ፕሮጀክቶች እንደሚገኙም የዞኑ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ማማሩ ሽመልስ ገልጸዋል። በበጀት ዓመቱ የዞኑን የኢንቨስትመንት እንቅስቃሴ ለማነቃቃት በተከናወነው ስራ አምስት ነጥብ ሰባት ቢሊዮን ብር ካፒታል ላስመዘገቡ ፕሮጀክቶች የኢንቨስትመንት ፈቃድ እንደተሰጠም ገልጸዋል። ፕሮጀክቶቹ ወደ ስራ ሲገቡም ከ20600 በላይ ለሚሆን ወጣቶች ፕሮጀክቶች የስራ እድል መፍጠር እንደሚችሉም ጠቅሰዋል። ወደ አራት መቶ ሰላሳ የሚደርሱ ፕሮጀክቶች በዞኑ ውስጥ ተገምግመው አልፈው ከነዚህ ውስጥ አንድ መቶ ሀያ ዘጠኝ የሚደርሱ መሬት ያገኙ ባለሀብቶች እንደነበሩ ነው መረጃው የሚያሳየው። የዞኑን ኢንቨስትመንት እንቅስቃሴ ለማበረታታት እንደገና ወደ ተሻለ ስራ ለማስገባት ዞኑ የተጠቀማቸው የአንድ ለአንድ ስራዎች አሉ። እዚህ አካባቢ የነበሩ ባለሀብቶች በጸጥታ ችግሩ ምክንያት ደ የነበሩ ከዚህ በፊት ፕሮጀክት ጠይቀው ያላለቀላቸውን ባለሀብቶች በአንድ ለአንድ ስራም በተለያየ የማስተዋወቅ ስራ ተሰርቶ ፕሮጀክታቸውን እንዲያቀርቡና እንደገና እንዲታይ ተደርጎ በዚህ አመት በጥቅሉ አምስት ነጥብ ሰባት ቢሊዮን ብር ያስመዘገቡ ባለሀብቶች የካፒታል መጠናቸው በድምር ሀያ ስምንት ፕሮጀክቶች በተለያዩ ወረዳዎች በዞኑ ስር ባሉ ወረዳዎች ፕሮጀክቶች ቀርበው ሀያ አራቱ መስፈርቱን ያሟላ ነው ተብሎ በየደረጃው ባለው የቴክኒክ ኮሚቴና በኢንቨስትመንት ቦርዱ እየተገመገመ ተገቢ ነው ተብለው ያለፉ ፕሮጀክቶች ናቸው በክልሉ በተፈጠረ የጸጥታ ችግርና በሀይል አቅር የአቅርቦት እጥረት ምክንያት የዞኑ ኢንቨስትመንት እንቅስቃሴ ጫና ተፈጥሮበት እንደነበር ያነሱት መምሪያ ኃላፊው፣ ችግሮችን በመቅረፍ አዳዲስና ነባር ባለሀብቶች በሙሉ አቅማቸው ወደ ስራ እንዲገቡ ለማድረግ እየተሰራ ስለመሆኑም ያነሳሉ። በጸጥታ ችግሩ ምክንያት ስድስት አምራች ኢንዱስትሪዎች ከስራዎቹ ነው ነበር በተለያየ ቡሬም፣ ፍኖተ ሰላም ላይ እነዚህ እንደገና ከመንግስት ከኢንቨስትመንት ቦርዱ ከኢንቨስትመንት ጽሕፈት ቤት እየደረጃው ያሉ ከንቲባዎች ችግሮቻቸውን ወስደው ተቀራርበው በመፍታት እና ሰዎቹ ጋር ያለውን ችግር በመነጋገር አስቻይ ሁኔታ ያለው መሆኑን በማስረዳት ተመልሰው ወደ ምርት እንደገቡ ገምግመናል። በዚህ ልክ ስራ እየተሰራ ነው ያለው። በዞኑ ከሚመለከታቸው አካላት ጋር የኢትዮጵያ ታምረት እኛ ምንሸምት ሀገራዊ ኢኒሽቲቭ የንቅናቄ መድረክ በማካሄድ ኢንቨስትመንቱን ለማበረታታት ጥረት መደረጉንም መምሪያ ኃላፊው ጨምረዋል። የኢትዮጵያ ታምረት እኛ የምንሸምት የሚል በሀገር አቀፍ ደረጃ ያለ አዲስ ኢኒሽቲቭ አለ። የኢንቨስትመንት እንቅስቃሴውን ለማበረታታት ይሄ ፕሮግራም አስኪደናል። በተለይ በተለያየ ሁኔታ ባለባቸው ወረዳዎች፣ ከተሞች ቡሬ ላይ ፍኖት ሰላም ላይ በተሻለ ደረጃ ያለባቸው መሰረታዊ ችግር ምንድን ነው የሚለውን ከውሃ ከመብራት ከቴሌ እንዲሁም ከመሰረተ ልማት አኳያ ከንቲባዎች፣ ሁሉም ባለሀብቶች፣ የፋይናንስ ተቋማት እና ሌሎችም ባለጉዳዮች የሚመለከታቸው አጋር አካላት ባሉበት በየከተሞቹ ይህን የንቅናቄ መድረክ ተካሂዷል። ከዚህ በኋላ ችግሮች እየተለዩ እንዲፈቱ ክትትል እየተደረገ ነው ያለው። እንግዲህ የኢንቨስትመንት ሁኔታው እንደሚሻሻል ተስፋ እናደርጋለን። አቶ ማማሩ በቀጣይ ጊዜያት መሬት ወስደው ወደ ግንባታ ያልገቡ ባለሀብቶችን ወደ ስራ የማስገባትና ማህበረሰቡን ከዘርፉ ተጠቃሚ ለማድረግ እንደሚሰራ ገልጸው ማህበረሰቡም ሰላሙን እንዲጠብቅ አሳስበዋል።